በመቶ ሺዎች ቢሆንም ይህንን አገልግሎት ጀምረዋል። ይህም ቢሆን ከነዳጅ መኪኖች ጋር በምናወዳደርበት ጊዜ የኢንሹራንስ ዋጋ ሰቡ ላይ ተደራሽ እንዳይሆኑ ችግር ሆኗል ብለዋል። ምንም እንኳን እንደዚህ አይነት ችግሮች ቢኖሩም በገበያ ውስጥ በአሁኑ ሰዓት በብዛት የኤሌክትሪክ መኪኖች እየተሸጡ ይገኛሉ። በዚህ ሳምንት ሲሸጡ ከነበሩ ተሽከርካሪዎች መካከል የተወሰኑትን ዛሬ እናያለን። በገበያ ውስጥ እንደምታውቁት በተለይ ኤሌክትሪክ መኪኖች በሚባሉበት ጊዜ በዋነኝነት ተፈላጊነት ያላቸው ተሽከርካሪዎች የፒዋይዲ ተሽከርካሪዎች ናቸው። እነዚህ መካከል በአሁኑ ሰዓት እጅግ በጣም ተፈላጊ እየሆነ የሚገኘው ፒዋይዲ ኢቱ የሚባለው ነው። የተሽከርካሪ እንግዲህ በገበያ ውስጥ የተለያዩ አማራጮች አሉት። ምንም እንኳን ሁሉም በአንድ ጊዜ ቻርጅ አራት መቶ ኪሎ ሜትር መጓዝ የሚችሉ ቢሆኑም መኪኖቹ ባላቸው ፊቸር፣ እንዲሁም ባሏቸው አንዳንድ የከለር ልዩነቶች ዋጋቸው ከፍተኛ ልዩነት አላቸው። ኖቹ በዋነኝነት እነዚህ መኪኖች 94 የፍርስ ሁለት ማመንጨት የሚችሉ በአንድ ጊዜ ቻርጅ ደግሞ አራት መቶ ኪሎ ሜትር መጓዝ የሚችሉ ባለ 43 ኪሎዋት አወር ባትሪ የተገጠመላቸው ሲሆኑ ቤት ያላችሁም ከፍታ ብዙ ጊዜም ተናግረናል ለከተማውስ መንገዶች ጥሩ ይባል ነው። ነገር ግን ከከተማው ውጪ ይዛችሁ ምትወጡ ከሆነ በስፔሰር መጠቀም ይኖርባቸዋል። እነዚህ መኪኖች ላይ እንደ ስታንዳርድ የሚመጡ አንዳንድ ነገሮች አሏቸው። ለምሳሌ አሁን ድራይቨር ዲስፕሌዩ ባለ ሰባት ኢንች ሲሆን ኢንፎቴሜትሪም ደግሞ ባለ አስር ኢንች ነው። ወደ ኋላ ስታሽከረክሩ ራሱን የቻለ ፓርኪንግ ሴንሰሮች ያሏቸው ሲሆን የኋላ ካሜራው ደግሞ ተገጥሞላቸው እናገኛለን። ነገር ግን ከፍተኛው ትርሚ ሌቭል በሚሆንበት ጊዜ ስፖኪዎቹን በተንተጭናችሁ መታጠፍ የሚችሉ ሲሆን፣ ዝቅተኛው ትርሚ ሌቭል በሚሆንበት ጊዜ ግን ማንዋል ነው የሚሆኑት። በተጨማሪ ብሉቱዝ፣ ዩኤስቢ፣ ፖወር ዊንዶ፣ ብሬክ አሲስት፣ አራት ስፒከር ተገጥሞላቸዋል። መኪኖቹ ዝቅተኛው ትሪምሊቭል ከሆኑ የተገጠመላቸው መብራቶች ሀሎጅ መብራቶች የሚገጠምላቸው ሲሆን ከፍተኞቹ በሚሆንበት ጊዜ ኤልኢዲ ይሆናል። ከዚህ በጭማሪም ቻርኪያቸውን በምናይበት ዝቅተኛው ትሪምሊቭል በሚሆንበት ጊዜ የብረት ቻርኪ ይደረግላቸውና አላዩ ላይ የፕላስቲክ ከቨር የሚደረግለት ሲሆን ከፍተኞቹ ትሪም ሌቭል በሚሆንበት ጊዜ ደግሞ ሙሉ ለሙሉ የአልሙኒየም ቸርኬ ተገጥሞላቸው እናገኛለን። ኢና ወንበሮችም ከፍተኛው ትሪም ሌቭል የሌዘር ወንበሮች የሚኖረው ሲሆን ዝቅተኛው ትሪም ሌቭል ደግሞ የጨርቅ ወንበሮች ይኖሯቸዋል። ዝቅተኛው ትሪም ሌቭል በአሁኑ ሰዓት እየተሸጠበት ያለው ዋጋ ከ3 ሚሊዮን 150ሺ ብር ጀምሮ ለገበያ ያቀረበ ሲሆን ከፍተኛው ትሪም ሌቭል ደግሞ ከ3 ሚሊዮን 350ሺ ብር ጀምሮ ለገበያ ያቀርበዋል። ቢዋይዲ ኢቱ ደግሞ ከፍ በምንልበት ጊዜ ቢዋይዲ ዩዋን አፕ የሚባለው ሞዴል እናገኛለን። የተሸከርካሪ ቦዲ ታይፑ ኤሲቪ የሚባለው ሲሆን አምስት ሰውም ጭናል። በተለይ በጣም ተለቅ ያለ ኤስዩቪ ማትፈልጉ ከሆነ ነገር ግን ሰፋ ያለ ቦታ እንዲኖረው የምትፈልጉ ከሆነ በጣም ተወዳጅ የሆኑና ተመራጭ የሆኑ ናቸው። መኪኖችም እንደ ቢዋይዲ ኢቱ ሁሉ በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚችሉ ሲሆን 177 የፈረስ ጉልበትም ማመንጨት ይችላሉ። የተገጠመላቸው ባትሪ ባለ 45 ኪሎ ዋት ሊቲየም አዮን ባትሪ የተገጠመላቸው ሲሆን በአንድ ጊዜ ቻርጅም 400 ከሜዳቸው በተጨማሪ ከምርት ያላቸውም ከፍታ ቢዋይዲ ኢቱ ተሽከርካሪ የተሻለ ከፍ ያሉ ተሽከርካሪዎች ናቸው። እነዚህ መኪኖች ላይ የተለያዩ ኦፕሽኖች አሏቸው። በዚህ ምክንያትም መኪኖቹ ዋጋ ልዩነት አላቸው። ኖች እንግዲህ ዝቅተኛውም ከፍተኛውም ላይ እንደ ስታንዳርድ የምናገኛቸው ባለ 7 ኢንች ድራይቨር ዲስፕላይ፣ 12 ኢንች ፎቶ መስክሪን ፕላስ ናሽከርከር፣ ፓርኪንግ ሴንሰር፣ የኋላ ካሜራ፣ ብሉቱዝ፣ ብሬክ አሲስት፣ ካርለስል ቻርጅ ማድረጊያ፣ ክሩዝ ኮንትሮል፣ አውቶማቲክ ክላይም ኮንትሮል እና 360 ካሜራ ተጠቃሽ ናቸው። እነዚህ መኪኖች ላይ ከምናገኛቸው ልዩነቶች መካከል ደግሞ ኦፕሽን የሚባለው ወይም ደግሞ በስታንዳርድ የማይመጣው ደግሞ ዲስፕላይ ከፍ ያሉት ትሪም ሌቨል ላይ የምናገኛቸው ሲሆን ከዚህ በተጨማሪ ደግሞ የመኪናው ሰሩፍ አንዱ ነው። መኪናው ሰሩፍ ሼዱ ብቻ የሚከፈት አለ መስታወቱም ይከፈት አለ። በዚህ ምክንያትም የመኪኖቹ ዋጋ ልዩነት አላቸው። ከፍተኞቹ ዋጋቸው ከአራት ሚሊዮን ብር ጀምሮ የሚጀምር ሲሆን ከፍተኞቹ ትሪም ሌቪል ደግሞ ከአራት ነጥብ ሁለት እስከ አራት ነጥብ ሦስት ባለው ለገበያ ቀርቦ እናገኛለን። ሌላኛው ተሽከርካሪ ደግሞ ብዙ ሰው የተለያየ አማራጭ እንዳለው የሚያውቀው ቴዎታ ኮሮላ ክሮስ የሚባለው ተሽከርካሪ ነው። ይህም ተሽከርካሪ ከ6 ሚሊዮን ጀምሮ እስከ 9.5 ሚሊዮን ብር የተሸጠ የሚገኝ ተሽከርካሪ ነው። ይህ ተሽከርካሪ ቦዲታይፑ ኢሲቪ የሚባል ተሽከርካሪ ሲሆን ይህም ተሽከርካሪ አምስት ሰው መጫን ይችላል። በተሽከርካሪው ላይ የተለያዩ የኢንጂን አማራጮችም አሉ። የታይዋኑ በሚሆንበት ጊዜ ባለ 1.8 ሊትር አራት ሲሊንደር ሃይብሪድ ሲሆን፣ ቻይናው እንዲሁም የአውሮፓው ላይ ደግሞ ባለ 2 ሊትር አራት ሲሊንደር ኢንጂን ተገጥሞለት እናገኛለን። እነዚህ መኪኖች ላይ የተገጠመላቸው ትራንስሚሽን ሲቪቲ የሚባል አውቶማቲክ ትራንስሚሽን የተገጠመላቸው ሲሆን መኪናዎቹ ሙሉ ለሙሉ ሃይብሪድ የሚባሉ ናቸው። እነዚህም ሃይብሪድ ስንላቸው የተገጠመለት ለቴል ሞተር ከነዳጁ ጋር አንድ ላይ በመሆን መኪናው የተሻለ የነዳጅ አጠቃቀም እንዲኖረው የሚያግዘው ነው እንጂ በኤሌክትሪክ ኃይል ብቻ መጓዝ የሚያስችለው አይደለም። ይህም ተሽከርካሪ የነዳጅ አጠቃቀሙ ቢሆን 22 ኪሎ ሜትር በሊትር መጓዝ የሚችል ሲሆን ከመሬት ያለው ከፍታ ደግሞ 161 ሚሊ ሜትር ነው። እነዚህ መኪኖች ላይ የተለያዩ ፊቸሮች አሏቸው። ዋጋቸው ልዩነት የሚያመጡት ለምሳሌ ያህል ሃሎጅን ሄር ላይት የተገጠመላቸውና ኤልዲ ሄር ላይት የተገጠመላቸው አሉ። ከዚህ በተጨማሪ ጥሮቹን አጀስት ለማድረግ ዝቅተኛው ትሪም ሌቭል ላይ ማኗል ሲሆን ከፍተኞቹ ላይ ደግሞ በፓወር ሲት የተገጠመላቸው አላቸው። እነዚህ መኪኖች እንደዚህ እንደዚያ ያለ የተለያየ አማራጭ ያላቸው ሲሆን የቻይናውን በምናይበት ጊዜ በካሽ 6 ሚሊዮን ብር ለገበያ የቀረቡ ሲሆን በባንክ ደግሞ በ50 ፐርሰንት የባንክ ብድር ማለት ነው በ7 ሚሊዮን ብር ለገበያ ያቀርበዋል። የታይዋን የሚባለው በ7 ሚሊዮን 400 ሺህ ብር ካሽ የቀረበ ሲሆን እነዚህ መኪኖች ደግሞ የኤሮፕ የሚባል ሞዴል አላቸው። እንዲሁም እነዚህ መኪኖች ላይ በቀላሉ የኤሮፕን ከመለዩባቸው ነገሮች መካከል አንዳንድ ከለሮቻቸው ከትዮታ አራ ፉር ጋር ተመሳሳይ ከለር ያላቸው ሞዴል አላቸው። እነዚህ መኪኖችም የኤሮፕ የሚባሉ ማለት ነው በ9.5 ሚሊዮን ብር ለገበያ የቀረበ ነው። ሌላኛው ደግሞ በትሪም ሌቭሎቹ መሀል ላይ የ500 ሺህ ብር የዋጋ ልዩነት ያለው ተሽከርካሪ ቮልስቫገን አይዲ ፎር ክሩስ የሚባለው ተሽከርካሪ ነው። የተሽከርካሪ እንደምታውቁት ፒውር ፕላስ እና ፕሮ የሚባሉ ሞዴሎች አሉ ሲሆን በአሁኑ ሰዓት ግን በገበያው በብዛት የምታገኟቸው ፒውር ፕላስ እና ፕሮ የሚባለው ሞዴሉ ነው። እነዚህ መኪኖች ቦዲ ታይፓቸው ኢሲቭ የሚባሉ ሲሆን አምስት ሰው የመጫን አቅም አላቸው። እነዚህ መኪኖች ላይ ተገጥሞ የምናገኘው የሪር ሞተር 201 የፈረስ ጉልበት ማመንጨት የሚችል ሲሆን በአንድ ጊዜ ቻርጅም 500 ኪሎ ሜትር መጓዝ የሚያስችለው ባለ 84 ኪሎዋትወር ሊቴም አይም ባትሪ ተገጥሞለታል። እነዚህ መኪኖች ከመሬት ያላቸው ከፍታ 210 ሚሜ mm ሲሆን መኪኖች ላይም በዋነኝነት እንደ ስታንዳርድ ከምናገኛቸው ፊቸሮች መካከል ቬንትሌተር ሲት፣ ናቪጌሽን ሲስተም፣ ፓርኪንግ ሴንሰር፣ ፓወር ሲት፣ ፓርኪንግ አሲስት፣ ሌን ዲፓርቸር ዋርኒንግ፣ መልትፕል ኦፍሮድ ኦፕሽን ሰሌክተር፣ ራይዳይት ኮንትሮል፣ ብሉቱዝ፣ ክላይሜት ኮንትሮል፣ የኋላ ካሜራ፣ ሰርፍ ስቴሪንግ፣ ፓርኪንግ፣ ክሩዝ ኮንትሮል፣ ፕሪሚየም ሳውንድ ሲስተም ኬለስ ኢንተሪ ዋርለስ ቻርጅ ማድረጊያ ፕሮ ናቪጌሽን የሌዘር ኦምብሮች ብላይንድ ስፖት ሞኒተሪንግ እና የኋላ ካሜራ ጠቃሽ ናቸው። እነዚህ መኪኖችም በዚህ ሳምንት ለገበያ የቀረቡበት ዋጋ ከትሪም ሌቭል ትሪም ሌቭል ልዩነት ያሉ ሲሆን ID4 Pure Plus የሚባለው በ5 ሚሊዮን 300 ሺህ ብር ለገበያ የቀረበ ሲሆን ID4 Pro የሚባለው ሞዴሉ ደግሞ በ5 ሚሊዮን 800 ሺህ ብር ለገበያ ቀርቧል። ነገር ግን ወደ ገበያ የምትወጡበት ጊዜ እነዚህ መኪኖች ሪም ሌብላቸው ብቻ ሳይሆን ከለራቸው ራሱ የዋጋ ልዩነት ሊኖረው ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይሄንን ይመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ፈሉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃው እስከምንገናኝ ድረስ መልካም ሁሉ ተመኘው።